ለሴቷ ነው ሲነግሩ የነበረው የሃይማኖቱ ጉዳይ ላይ ሳያምን ነው የተጋባው በሚል ድምዳሜ ሊድ እምነቱን ፈልጎት ሳይሆን ለእሷ ሲል ነው። እኔ በተወሰነ መንገድ የተወሰነውን የወሰዱት የቸርች ፓስተሮች ናቸው። በነገራችን ላይ የሯጭ ብቻም አይደለችም? ሌሊት ተነስታም ትጸልያለች ነው የምልህ። እውነቱን ለመናገር ለምሳሌ ፓስተር ቸሪ ጋር በጣም ረጅም ቀጠሮ ተሰጥቷቸዋል ተብላ እውነት ነው። ባንክ ሄዳ ገንዘቤ ተንቀሳቅሷል ምን ብሏል ምናምን ነገር ብላ ቀወጠችተዋል ከዛ ሄደች።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 ጭንብል እና የጀ ሁለቱን ባናገርኩበት ጊዜ ሁሉ ስለ ገንዘብ አስታታቅም። በተለያየ ቦታ ታስሯል፣ ተተኩሶበታል። ከረጅም ጊዜ በፊት ታስታውሱ እንደሆነ ፌስቡክ ላይ ሼር አድርጌው ነበር መኪናው በጥይት የተበሳሳው እሱ አካሉ ላይ ጉዳት የደረሰበትን የታሰረውን ማለትም ሽያጩ ላይ የሷን ተባባሪነት አለበት። ይያ በጣም አለበት። እንደውም ለደህንነት ያሰጋኛል እሷ ትላለች። እሱም ለደህንነት ያሰጋኛል ብሎ ስልክ እስከ መቀየር ደረጃ ደርሷል። አድራሻ እስከ መቀየር ደረጃ ደርሶ ነው እምነት ከቀየረ ይህንን መሬትንስ እንዴት አያጣጥም? ለምሳሌ ቤቷን ግዢ ለመግዛት በሄዳ ጊዜ ኖሯት ያንን አትከታተልም እሱ ነበር የሚከታተልላት አራት መኪና አስራ አንድ መሬት ሲሸጥ ህግስ አለ ወይ የሁሉ ነገር ሲወሰድባት እሷስ ምን ሆና ነው? በኋላ ግን እንግዲህ አልተስማሙም እንደ ማንኛውም ባልና ሚስት። ለህይወት አደጋ የሚፈጥር ሆኖ ተገኘ። እሱ የጤና ችግር ገጠመው። በዚህ ጉንያት እንደ እሷ እንዳለችው ጸበል እስከሚሄድ ድረስ ደረሰ። ምንም አማራጭ አልነበራትም። ከእሱ የተሻለ ከእሱ የቀረባት ማን ነበር? ለማን ውክልናት ውክልናት ስትሰጠው እሱ ለእናቱ ሰጠው። እሱ ደግሞ ለእናቱ ሰጠው። አሁን ሰማቱ አልሲሰጡ እራሱ ደግሞ እኔ ጋር ጥቃት እየደረሰ አይደለም፣ እሱ የእሱ ጓደኞች ጋር ጥቃት እየደረሰ ገለቴ ቡርቃት ተሸጠብኝ ብላለች። ፍርድ ቤት ቀርቦም ሲጠየቅ በላውት ነው ሆኖ ምትለኝ ነገር ግን እውነት ነው እውነት እና ትክክለኛ ነው። ከምሬ ነው ምናገር፣ ንብረቷን ዘርፎ ሌላ ትዳር መሰረተ ላይ አታምንበትም። ዝም ብሎ መፍረጥ ጥሩ አይደለም። ልጁ ከሚገባው በላይ ነው ዋጋ የከፈለው። በዚህ ጉዳይ ብዙ ጊዜ ታስሯል። ያልታሰረበት ፖሊስ ጣቢያ የለም በእውነት ባልሆነ ክስ ሁሉም ክሶች ፍርድ ቤት ሲቀርቡ ውጥ ቆኗል። የሚመሰክራቸው ምስክር ተብለው ቃል የሰጡ ሰዎች ዋሽተናል እያሉ ወንድማችን እንደውም ሾርቴጅ እንደነበረበት ነው ምናቀ አብሮን በነበረ ጊዜ። ምክንያቱም ከባድ ህይወት ነው ያሳልፈው፣ ከባድ ህይወት ነው ያሳልፈው። የታደለን ወንድም በተጨማሪም የታደለን የልጅነት ጓደኛ ስለሱ የሰጡትን እማኝነት አድምጠን ተመለስን ማለት ነው። እንግዲህ ከዚህ በኋላ ምን ሊፈጠር ይችላል የሚለው እጅግ በጣም ሰውን እያጓጓ ይገኛል። አትሌት ገለቴ ቡርቃ በሰይፉ ኦኒቤስ ላይ ቀርባ እውነታዊን ስሙኝ ስትል ሮሯን አሰምታለች ማለት ነው። ከዚህም በመቀጠል ታደለ ገብረ መድን እሱም ሰይፉ ላይ ቀርቤ ያለውን እውነታ ለሕዝቡ እንዲያውቅልኝ አደርጋለሁ ሲል ፖሊስ በቁጥጥር ስር ሲያውለው መሳሪያ ታጥቆ እንደነበረም መረጃዎች ይፋ አድርጓል ማለት ነው። ከዚህም በመቀጠል እስር ቤት ውስጥ እንዴት እያሳለፈ ነው፣ በተጨማሪም ፍርድ ቤት ከቀረበ በኋላ የሚበየኑት ብያኔዎች ምን ይመስላሉ? የሚለውን ወሬ እናንተ ጋር በተኩሱ የማቀርብላችሁ ይሆናል ማለት ነው። ስለዚህም ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ ማድረግ፣ በተጨማሪም ይህን ቪዲዮ ላይክ እንድታደርጉልኝ በትህትና እጠይቃለሁ። የተሰማችሁን ሐሳብ አስተያየት ደግሞ ኮሜንት ስር አስቀምጡልኝ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው